ኢትዮጵያ ታላቁ ሕዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ቡሎስ ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ፣ የአረብና የመካከለኛው ምሥራቅ ከፍተኛ አማካሪው ለሳዑዲው አል አረቢያ እንደተናገሩት፣ ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ ሕዳሴ ግድብ ከዓባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደርስ ስትጠይቅ የቆየችው ግብፅ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የሁለቱ ሀገር ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠት ይታወቃሉ። የፕሬዚዳንቱ አማካሪ የኢትዮጵያ ሕዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑንም ተናግረዋል። በመጀመሪያ የፕሬዚዳንትነት ዘመናቸው ፕሬዚዳንት ትራምፕ ከስምምነት ሲደረስ ጥረት ማድረጋቸው ይታወቃል በማለት በሀገሪቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰነ ችግሮች ምክንያት መደናቀፉን አስታውቀዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋው ሰነድ ይፈረማል ተብሎ ቢጠበቅበትም ወቅቱ ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህ የተቆጡት ፕሬዝዳንት ትራምፕ በሀገራቸው ለኢትዮጵያ ተሰጥ ከነበረው ድጋፍ ወደ አምስት በመቶ ሚሊዮን ዶላር የሚደርሰው እንዲቋረጥ አድርገው ነበር። የግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስቱ ሀገራት ባለስልጣናት መካከል ከመቋጫ ያልደረሱ ድርድሮች ሲካሄዱ እንደነበረ ይታወሳል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳን እና ከግብፅ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተው ነበር ብሎ ሰኞ እለት ለአል አረቢያ ሁለት አገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባ እና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለየ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉም ለአል አረቢያ ተናግረዋል። በሕዳሴ ግድቡ ምክንያት በኢትዮጵያ በሱዳን እና በግብጽ መካከል የተከሰተው ውዝግብ የሞትና ሕይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ ሁኔታ ሆኗል በማለት መፍትሄው ከዚሁ እውነታ በመነሳት መገኘት አለበት ብለዋል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ሕዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብ ነው። በግብፅ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነ በአል አረቢያ የተጠየቁት ብሎስ እንደ እግዚአብሔር ፍቃድ ሁለቱ መሪዎች አብረው እና እናያቸው ይሆናል ለዚያም እየሰራ ነው በማለት መልሰዋል። ጨምረውም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረቶች እንደምትደግፍ ገልጸዋል። የህዳሴው ግድብ ውዝግብ ለኢትዮጵያ ለግብፅ፣ እና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ብለዋል። የፕሬዝዳንት ትራምፕ ከፍተኛ አማካሪው ማሳድ ቡሎስ ለሳውዲ አል አረቢያ እንደተናገሩትም በታላቁ ሕዳሴ ግድብ ምክንያት በሀገሪቱ መካከል የተከሰተ ውዝግብ ከፖለቲካዊ ይልቅ በቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላት አመልክተዋል። የታላቅ ሕዳሴ ግድብ ግንባታ በሚካሄድባቸው ዓመታት በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳይ ለተባበሩት መንግስታት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለአረብ ሊግ ያቀረበችው ግብፅ የግንባታ መጠናቀቅ ተከትሎ ተመሳሳይ ክስ ለመንግስታቱ ድርጅት አቅርባለች። ከቀናት በፊት የግብፅ ፕሬዝዳንት አብደል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅም እና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ተናግረው ነበረ። ለዚህም የፕሬዝዳንቱ ንግግር ኢትዮጵያ በሰጠችው ምላሽ ግብጽ ከታላቁ ሕዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ዘመቻ እያካሄደች እንደሆነ እና የዓባይ ወንዝም በበላይነት ለመቆጣጠር እየሞከረች ነው በሚል የቀረበባትን ክስ አጣጥላለች። ኢትዮጵያ ከአራት ቢሊዮን ዶላር በላይ በማውጣት የገነባችው ግድቡ ታላቁ የሕዳሴ ግድብ ኤሌክትሪክ ኃይል ማመንጫ 74 ቢሊዮን ኪዩቢክ ሜትር ውሃን የማያዝ አቅም አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ሆኖ የሚያገኘው ከኢትዮጵያ ሲሆን፣ የወንዙ አብዛኛው ውሃ የምትጠቀመው ግብጽ፣ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋትም ፈጥሮባታል። ግብጽ በአውሮፓውያኑ በ1959 የተፈረመውና አብዛኛው የውሃውን ድርሻ የሚሰጣት የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ እንደምትሻም ገልጻለች። በተጨማሪም የሕዳሴ ግድቡ የግብጽ የውሃ ደህንነት ላይ አደጋ እንደማይጥልም